ከዚህ ቪዲዮ በኋላ ዩቲዩብ መስራት እፈልጋለሁ ግን በምን ጉዳይ ልስራ አትሉ፣ እኔ ዩቲዩብ መስራት እፈልጋለሁ ግን ስለምን ልስራ ላላችሁ፣ ስለምን መስራት እንዳለባችሁ በእርግጠኝነት ከዚህ ቪዲዮ መጨረሻ በኋላ ታውቃላችሁ። እኔ ዩቲዩብ መስራት እፈልጋለሁ ነገር ግን ፊቴን ማሳየት አልፈልግም ወይም ደግሞ ካሜራ ፊት መቅረብ አልፈልግም ለምትሉ፣ ፊታችሁን ሳታሳዩ በዩቲዩብ ምን አይነት ሐሳብ ብትሰሩ ነው ገንዘብ ማግኘት የሚችሉት የሚለውንም በዚህ ቪዲዮ በደንብ አድርገን እናያለን ማለት ነው። ዩቲዩብ ላይ ቪዲዮችን ቫይራል ሊወጣ ዘንድ የምንመርጠው ኒች ወይም ደግሞ የምንመርጠው የቪዲዮ ርዕስ የቻናላችን ርዕስ እጅግ ወሳኝ ነው። የትኛው ርዕስ ነው ሰዎች ዘንድ ተወዳጅ ወይም ደግሞ ሰዎች የሚፈልጉት የሰዎችን ችግር የሚቀርፉ ብሎ ማሰብ ግዴታ አስፈላጊ ነው። ዩቲዩብ ስንሰራ አንዱ ኮንሲደር ማድረግ ያለብን ነገር ይሄ ነገር ነው። ሰዎች ምንድን ነው የሚፈልጉት? በየትኛው ሀሳብ ቪዲዮ ብንሰራ ነው ቪዲዮችን ቫይራል ወጥቶ በዩቲዩብ ተከፋይ የምንሆነው ወይም ደግሞ ገንዘብ ጄኔሬት ማድረግ የምንችለው የሚለውን ዛሬ በዚህ ቪዲዮ እናያለን። ሰላም እንዴት ናችሁ? አኑ ነኝ። ዛሬም የሚገርምና ብዙ ጥቅሞችን የምታገኙበትን ቪዲዮ ይዤላችሁ መጥቻለሁ። ያው እኛ ሰዎች ሁለት ስራዎችን ወይም ደግሞ ከሁለት ስራዎች በላይ ቢያማርጡን ከዛ ውስጥ የምንመርጠው የማያለፋውን ስራ ስለሆነ በዚህ ቪዲዮ አስር ወይ ከአስር በላይ የሆኑ የቪዲዮ ሀሳቦችን ወይም ደግሞ የዩቲዩብ ቪዲዮ ሀሳቦችን እነግራችኋለሁ። እናንተ የሚመቻችሁ መርጣችሁ ቪዲዮችሁን መስራት ትችላላችሁ። ይህን ቪዲዮ ከመጀመሪያው እስከ መጨረሻው ካያችሁት በዚህ ቪዲዮ ይላችሁ ከመጣሁት የዩቲዩብ ሀሳብ ወይም ደግሞ የዩቲዩብ አይዲያ ውስጥ አንደኛው ወይም ደግሞ ከአንድ በላይ ይመቻችኋል ማለት ነው። በዚያ ጉዳይ እንዴት አድርጋችሁ ቪዲዮ ሰርታችሁ ቪዲዮዎቹ ቫይራል እንደሚወጣ ደግሞ በደንብ አድርገን በዚህ ቻናል እያወራን እንገኛለን። ታዲያ እናንተ ለዚህ ቻናል አዲስ ከሆናችሁ ቻናሉ ሰብስክራይብ ማድረግ እንዳትረሱ። ይህንን ቪዲዮ ላይክ ሳታደርጉ ከሆነ እያያችሁ ያላችሁት ላይክ አድርጉት። ያላችሁን ሀሳብ መጠየቅ የምትፈልጉትን ነገር በአጠቃላይ ኮሜንት ላይ ያስቀምጡልን እኛ መልስ የምንሰጥ ይሆናል ማለት ነው። በዚህ መልኩ ቪዲዮ እያዘጋጀን ደግሞ ወደ እናንተ እናደርሳለን። አላብዛባችሁ፣ በቀጥታ ወደ ቪዲዮቹ ንግባና ሀሳቦቹን በደንብ አድርጌ ዝርዝር ይልንገናችሁ የመጀመሪያውና ትንሽ ድፍረት ላለው ሰው ወሳኝ የሆነው ሀሳብ የቀን ውሎ ወይም ደግሞ ቭሎጉን መቅረጽ ነው። ይሄ በእርግጠኝነት ፊታችሁን ማሳየት አይጠበቅባችሁም። ዳይሬክትሊ የምሰሯቸውን ስራዎችን ትቀርጻላችሁ፣ ከዚያ በድምጽ መግባት ብቻ ነው። ዛሬ ምን ሰራችሁ? የሰራችሁትን ነገር በአጠቃላይ ትቀርጹታላችሁ። ከቀረጻችሁ በኋላ በድምጽ ትገባላችሁ። እንደዚህ እንደዚህ አይነት ነገር አደረግኩኝ ብላችሁ ከድምጻችሁ ጋር ኢዲት ማድረግ ብቻ ነው። ይሄ እጅግ በርካታ ሰዎች ስኬታማ የሆኑበት ያለው ወይ ነው። ስፔሻሊ ቲክቶክ ላይ፣ የተለያዩ ፕላትፎርሞች ላይ አይታቸው ከሆነ ብዙ ሰዎች ትልልቅ ፎሎወር የሚኖራቸው ይህንን ቶፒክ ሲሰሩ ነው። ለምን መሰላችሁ? ብዙ ሰው የእናንተን ህይወት አይቶ የራሱን ህይወት ሊቀይር ስለሚ የሚፈልግ ነው። የእናንተ ኑሮ የሌላውን ኑሮ ስለሚመስል ሰዎች የእናንተ ኑሮ ማየት ይፈልጋሉ፣ የእናንተን ላይፍ ማየት ይፈልጋሉ። ምንም ፊታቸው ሳታሳዩ የምትሰሯቸውን ስራዎች፣ የተለያዩ ነገራቶችን እየቀረጣችሁ ማቅረብ ትችላላችሁ። አይ እኔ ምንም ችግር የለብኝም ፊቴን እያሳየሁ እሰራዋለሁ የምትሉ ከሆነ ደግሞ እራሳችሁን እያሳያችሁ ዛሬ እንዲሰራው እንዲሰራው እያላችሁ ብቻ መተረክ ነው። ሌላ ነገር ምንም አይነት ነገር የለውም። ኤዲቲንጉም ስፔሻሊ እጅግ በጣም ቀላለው። ትንሽ ብቻ የሚቆራረጥ ፓርቶችን ከቆራረጣችሁ በኋላ ምንም አይነት ከለርግሬድ ሳታደርጉ ቮይስ ኦቨር ወይም ደግሞ ሳውንድ ሳታስገቡ እራሱ መስራት የምችሉት ቀላሉ ነገር ነው ማለት ነው። ስለዚህ ይህንን ቭሎግ የምንለው ነገር ወይም ደግሞ የቀን ውሏችሁን መስራት የሚባለውን ነገር ብትሰሩት እጅግ ተጠቃሚ ነው የምትሆኑት ማለት ነው። ወደ ሁለተኛው እንለፍ። ሁለተኛው ደግሞ ዜና ዜና። እንግዲህ እንደምታውቁት በርካታ የሀገራችን ኮንቴንት ክሬተሮች በዜና እጅግ በጣም ትልልቅ ቦታዎች ደርሰዋል። ዜናን በማንበብ ብቻ ማለት ነው። ዜና ፊታችሁን ማሳየት አያስፈልግም። የእናንተን ቋንቋ፣ የራሳችሁን ቋንቋ ማንበብ መቻል ብቻ በቂ ነው። ስለዚህ ያንን ዜና መጻፍ አያስፈልግም፣ ምንም ማድረግ አያስፈልግም። እንዴት አድርጋችሁ ዜና መስራት እንዳለባችሁ ቪዲዮ ሰርቼላችኋለሁ። እዚች ጋር ካርድ ላይ ያስቀምጥላችኋለሁ። የዜናን ቻናል ከመሰረቱ ከየት አምጥተን እንዴት አድርገን እንሰራዋለን የሚለውን እዚህ ቪዲዮ ላይ በደንብ አድርጌ አብራርቼላችኋለሁ ማለት ነው። የገባችሁ ማየት ትችላላችሁ። ብዙ ኤዲቲንግ አይጠይቅም። የተለያዩ ነገራቶችን መጠቀም ትችላላችሁ፣ ቪዲዮ ላይ ማለት ነው። እንዴት አድርገን የዜና ቻናልን መስራት እንችላለን የሚለውን እንደነገርኳችሁ ቪዲዮ ላይ ገብታችሁ ማየት ትችላላችሁ። ይህንንም እጅግ በርካታ ሰዎች እየተቀየሩበት ያለው የኮንቴንት ሀሳብ ነው ማለት ነው። ብትሰሩት በእርግጠኝነት ታመሰግኑኛላችሁ። ወደ ሶስተኛው ልለፍ። ሶስተኛው እንግዲህ ፊታችሁንም አሳያችሁም አላሳያችሁም ምንም አይነት ማተር የማያደርገው አስተማሪ የሆኑ ኮንቴንቶችን መስራት ነው። እጅግ በርካታ ዩቲዩብ ቻናሎችን እናውቃለን አይደለ፣ ፊታቸውን ሳያሳዩ ጀስት የሚያስተምር ዩቲዩብ ቻናል አለ በርካታ ዩቲዩብ ቻናል ማለት ነው። እነሱ የሚጠቀሙት የተለያዩ አኒሜሽኖች የተለያዩ የምንናገረውን ነገር በደንብ ኤክስፕረስ ያደርጉልናል ያሉትን ኢሞጅም ሊሆን ይችላል፣ አኒሜሽን ሊሆን ይችላል ይጠቀማሉ። ከዚያም በኋላ ምንም አይነት ነገር ፊታቸውን ሳይቀርጹ፣ ካሜራ ፊት ሳይቆሙ፣ አሁን እኛ እንደዚህ አይነት ቪዲዮ ስንሰራ አስተማሪ ነው የእኛም ኮንቴንት ነገር ግን መጀመሪያ ስራችን የሚሆነው ስክሪፕት መጻፍ ነው። ስክሪፕት ከጻፍን በኋላ ሁለተኛ ስራችን ደግሞ ቪዲዮውን መቀረጽ ነው። እንደምታዩት እንደዚህ ተቀርጸን እናቀርባለን። ተቀረጽን ማለት ደግሞ እጅግ በርካታ ልፋቶች አሉት ማለት ነው። ሁለት ልፋቶች ለፋን ማለት ነው። ሶስተኛ ኤዲቲንግ ነው። ኤዲቲንግ ከነሱ የበለጠ የኛ ይከብዳል። ድምጻችንን የምንቀርጸው ለብቻ ከሆነ ድምጻችንን ሊፕ ማድረግ ይከብዳል። ከለር ግዴት ታደርጋላችሁ፣ ከለር ኮሬክሽን ትጠቀማላችሁ። ይሄ እጅግ በርካታ ልፋቶች አሉት። ነገር ግን አንዳንድ ቪዲዮ ላይ ድምጻቸውን ብቻ የተጠቀሙ የሚሰሩ ሰዎች በቀጥታ ስክሪፕት ቢጽፉ ነው፣ ያንን ስክሪፕት ማንበብ ብቻ ነው፣ አለቀ። ከዛ በኋላ ኤዲቲንግ ላይ እነዛን ስክሪፕቱን ኤክስፕረስ ያደርጉልናል፣ ይገልጹልናል ያሉትን የተለያዩ አኒሜሽኖች እያመጡ ያስቀምጣሉ ማለት ነው። አለቀ። ከዚህ በኋላ ሌላ ምንም የሚያደርጉት ነገር የለም ማለት ነው። የምታውቁትን ነገር ለማያውቁ ሰዎች ማካፈል ማለት ነው። የምታውቁት ነገር እራሱ ባይሆን ሪፈር አድርጋችሁ ስለዚህ ነገር ያወቃችሁትን ለምሳሌ አሁን ስለ ፎሬክስ ሪፈር አድርጋችሁ ስለ ፎሬክስ ትሬዲንግ ማስተማር ከፈለጋችሁ ፎሬክስ ትሬዲንግ ምንድን ነው ከሚለው ተጀምሩ እና የተለያዩ ነገራቶችን ሪሰርች አድርጋችሁ የተለያዩ ኤአዮችን ጠይቃችሁ መጽሐፍቶችን አገላብጣችሁ መረጃዎችን ትይዛላችሁ። እነዛ መረጃዎች በቪዲዮ በዚህ መልኩ ማቅረብ ማለት ነው። አስተማሪ ኮንቴንት ማለት ስለ ስለዚህ እናንተም አስተማሪ የሆኑ ኮንቴንቶችን ማቅረብ ትችላላችሁ ማለት ነው። ግዴታ በዛ ነገር ላይ ሊቅ መሆን አይጠበቅባችሁም። ሊቅ መሆን ግን ትችላላችሁ። ምን በማድረግ? የተለያዩ መጽሐፍቶችን በማገላበጥ ሪፈር በማድረግ ቅድም እንደነገርኳቸው በዚህ መልኩ ቪዲዮዎችን ማዘጋጀት እና ማቅረብ ትችላላችሁ። ወደ አራተኛው ርዕስ ስናልፍ፣ ምግብ ዝግጅት እና የምግብ ሪቪው መስራት። ይሄ እጅግ በጣም ቀላል እና በተለይ አረብ ሀገር ያላችሁ እና ኪችን ላይ በደንብ እውቀቱ ያላችሁ ሰዎች በቀላሉ ብሰሩት እጅግ በርካታ ትርፎችን የምታተርፉበት የሚገርም የኮንቴንት ሀሳብ ነው። ብዙ ሰዎች ዩቲዩብ ላይ ሰርች አድርገው ነው የሆነ ምግብ የሚሰሩት እናንተም የሆነ ምግብ ትሰራላችሁ ልትመገቡ ሊሆን ይችላል። የተለያዩ ሰዎች ወይም ደግሞ የተለያዩ ሆቴል ላይ ተቀጥራችሁ ሊሆን ይችላል፣ ወይ የሆነ ቦታ ተቀጥራችሁ ሊሆን ይችላል እና ያንን የምሰሩትን ምግብ ቀርጾ ማቅረብ ብቻ ነው። ቀል ላይ ስሰሩ ትቀርጾታላችሁ፣ ማታ ደግሞ ቮይስ ኦቨር ትገባላችሁ። ሽንኩርት ከተፍኩ እንደዚህ ያደረግኩ ይህንን ምግብ ለመስራት እነዚህ ግብአቶች ያስፈልጉናል። አለቀ በቃ፣ ሌሎች ነገራቶች አያስፈልጉም። ስለዚህ እነዚህን ነገራቶች ሊስት አደርጋችሁ ማውራት ማለት ነው። ካውራችሁ በኋላ ከድምጻችሁ ጋር የሰራችሁትን ነገር ማቀናበር። ይህም የሚገርም የኮንቴንት ሀሳብ ነው። ምክንያቱም እኔ ራሴ ስራዎችን ለመስራት ፈልጌ ዩቱብ ላይ ሰርች ስላደረጉ። ስለዚህ አብዛኛው ሰው ሰርች አድርጎ ነው ምግብ የሚሰራው። እንትን ምግብ እንዴት አድርገን ነው የምንሰራው? እንደዚህ አይነት ምግብ እንዴት አድርገን ነው የምንሰራው? ይህም የሚገርም የኮንቴንት ሀሳብ ነው። ምንም አያለፋ፣ የምሰሩትን ስራ ነው የምትቀርጹት። ልክ የቀን ውሎ ካለው ጋር ከቅድሙ ጋር የሚመሳሰል ነገር ነው። አዲስ ነገር ምንም የለውም። ይህንን ብሰሩት እጅግ ትርፋማ ትሆናላቸው ማለት ነው። ብዙ ተመልካች አለ። ብዙ ሰርች አድርጎ የሚፈልገውን ነገር ለማየት አይቶ ለመስራት የሚገባ ተመልካች አለ። ስለዚህ በደንብ ብሰሩት በደንብ ትቀየሩበታላችሁ ብዬ ያሰብኩት ሌላኛው የኮንቴንት ሀሳብ ምግብ መስራት እና የሰራችሁትን ምግብ ሶሻል ሚዲያ ላይ መጫን ማለት ነው። የምግብ አሰራር ቪዲዮ ማዘጋጀት የሚለው ነው ማለት ነው። ወደ አምስተኛው ስናልፍ ደግሞ የሪአክሽን ቪዲዮ መስራት። የሪአክሽን ቪዲዮ እንግዲህ ለእናንተ አልነገራችሁም፣ እጅግ በርካታ ሀገራችን ላይ የምታውቋቸው ሪያክት የሚያደርጉ ቲክቶክ ላይ ስታዩ ስክሮል ስታደርጉ የሚያስቅ የሚያስለቅስ የተለያዩ አይነት ቪዲዮዎችን ታገኛላቸዋል። እነዛን ቪዲዮዎች ሴፍ ታደርጉና ቀጥታ ዩትዩብ ላይ መታችሁ ሪአክት ማድረግ፣ ከተመልካቾቻችሁ ጋር መሳቅ መጫወት፣ እናንተ ሪአክት ማድረግ እዚህ ጋር የምንፈልገው ነው። ያን ነገር ማብራራት እጅግ በርካታ ዩትዩበሮችን መጥቀስ እንችላለን። እንደዚህ ስል እናንተ ራሱ አእምሯችሁ ላይ የሚመጡ ዩትዩበሮች ይኖራሉ ብዬ አስባለሁ። ስለዚህ ብዙ ዩትዩበሮች የተቀየሩበትም ሀሳብ ስለሆነ የሪያክሽን ቪዲዮ ብትሰሩ በርካታ ተመልካቾችን ታገኛላችሁ። የሪያክሽን ቪዲዮ እንዴት አድርጎ እንደሚሰራ የሰራው ቪዲዮ የለም። ወደፊት ግን ስለምሰራ ይህን ቻናል ሰብስክራይብ አድርጋችሁ ብቻ ጠብቁኝ። ወደፊት የሪያክሽን ቪዲዮ ስትሰሩ ከመጀመሪያው እስከ መጨረሻው ምን እንደሚያስፈልጋችሁ እና በስልካችሁ ብቻ እንዴት አድርጋችሁ በቀላሉ መስራት እንደምችሉ በደንብ አድርጌ ማብራራላችሁ ይሆናል። ወደ ቀጣዩ ልለፍ። በስድስተኛ አሪፍ ኮንቴንት ይሆናል ብዬ የማስበው ደግሞ ቡክ እና ሙቪ ሪቪው ማድረግ ነው። ይህንንም በርካታ ሰዎች ይሰሩታል። እናንተም የምታውቁት ሊኖር ይችላል። የሆነ ሙቪ አይታችሁ ወይም ደግሞ የሆነ መጽሐፍ አንብባችሁ ያንን መጽሐፍ ስለዚህ ስለዚህ ነው ብላችሁ ሪቪው ማድረግ መጽሐፉ እንደዚህ እንደዚህ ያስተምራል እንደዚህ እንደ ነገር ነገራቶችን ታገኙበታላችሁ ብሎ ስለ መጽሐፉ ማውራት ማለት ነው። ይህን አይነት መጽሐፍ ታትሟል፣ ይህን መጽሐፍ ብትገዙት ይህን አይነት ጥቅም ታገኙበታላችሁ። የሚገራርሙ ዩቲዩበሮችን መጥቀስ እንችላል። እንደዚህ አይነት ነገር የሚሰሩ እነ ፊራ የምታውቋቸው ከሆነ እጅግ በርካታ ዩቲዩበሮች አሉ። አሁን ፊራ እኔ በጣም የምከታተለው ዩቲዩበር ነው። እጅግ በርካታ ስራዎችን አሉት።

በቃ እኔ መጽሐፉን አንብቤው ከዛም በኋላ ከሱ ደግሞ ስሰማው ቡክ ሪቪው ወይም ደግሞ ሙቪ ሪቪው ብሰሩ አሪፍ ነገር ታገኛላችሁ ብዬ አስባለሁ። ወደ ቀጣዩ ንለፍ። ወደ ሰባተኛ ርዕስ ስናልፍ ትረካዎችን መስራት። ትረካዎችን መስራት የምታውቋቸው ከቡክ ሪቪው ጋር የተወሰነ ተመሳሳይ ነገር አለው። የምታውቋቸውን ታሪኮች ወይም ደግሞ በሆነ አጋጣሚ ያወቃቸዋቸውን ታሪኮች እነዛን መተረክ እጅግ በጣም ቀላል ነው። ፌስቡክ ላይ ልታገኙ ትችላላችሁ። መጽሐፍ ስታነቡ ልታገኙ ትችላላችሁ። የሆኑ ቦታዎች ላይ ያገኛቸዋቸው ታሪኮች አሉ። እነዛን ታሪ ተርካችሁ ተረካችሁ በተረካ መልኩ ማቅረብ ይሄ እንግዲህ ድምፅን ብቻ ተጠቅማችሁ መተረክ ማለት ነው። ያንን የተረካችሁትን በሆነ ምስል አቀናብራችሁ ቀጥታ ዩቲዩብ ላይ መጫን ነው። ይህ ካልተመቻችሁ፣ ይሄ ከብዳል የምትሉ ከሆነ ደግሞ ቀጣዩ በእርግጠኝነት ይመቻችኋል። ያ ምንድነው? በውጭ ዩቲዩበሮች ቶፕ ሊስት ይባላል። በእኛ ሀገር ደግሞ ምርጥ አስሮች ብለን የምንዘረዝረው ማለት ነው። ለምሳሌ ምርጥ አስር የኢትዮጵያ ፓርኮች ብትሉ ምርጥ አስሮችን ሊስት ታደርጋላችሁ። በእንግሊዝኛም ሊሆን ይችላል። ኤአዮችን በመጠየቅ ደግሞ የሚገርም ሀሳቦችን ማገኘት ትችላላችሁ። አስር ትልልቅ የኢትዮጵያ ወንዞች እንደዚህ ሊስት ማድረግ ማለት ነው። ይሄ ቶፕ ሊስት ይሉታል በውጭ ሀገር፣ በእኛ ሀገር ደግሞ አስር ምርጥ ወይም ደግሞ አምስት ምርጥ ወይም ደግሞ ሀያ ለጤና ተስማሚ የሆኑ ምግቦች፣ ለምሳሌ እንደዚህ እንደዚህ አይነት ነገራቶችን ብሰሩ እጅግ በርካታ ተመልካቾች ይህንን ያገኙታል ማለት ነው። ዩቱብ ብዙ ጊዜ አይታችሁ ከሆነ ዩቱብ ላይ ስገቡ መጀመሪያ ገጽ ላይ የሚያመጣላችሁ ቶፕሊስቶች ይመጣሉ፣ ብዙ ጊዜ አይታችሁ ከሆነ። ይህም ደግሞ የሆነበት ምክንያት እጅግ በርካታ ሰዎች ያንን ሰርች ስለሚያደርጉ ነው። የተለያዩ ሪሰርቾችን ለመስራት የተለያዩ መረጃዎችን ለማግኘት ይህን ነገር ብዙ ነገር ብዙ ሰዎች ሰርች ስለሚያደርጉት እናንተ ፊት ገጽ ላይ ይመጣል ማለት ነው። ስለዚህ ይሄ ቶፕሊስት ወይም ደግሞ ምርጥ አስር ወይም ምርጥ አምስት፣ ምርጥ ሀያ እያልን የምናስቀምጣቸው እነዚህ ነገራቶችን ብሰሩ እጅግ በርካታ እይታዎችን እንደምታገኙ በሙሉ እርግጠኝነት መናገር ይችላሉ ማለት ነው። ይሄ ራሱ ትንሽ ይከብደኛል ካላችሁ፣ ሌላኛው ደግሞ ቋንቋ ማስተማር። የምታውቁት ቋንቋ አለ አይደለም? ያንን ቋንቋ ማስተማር፣ ይህም በርካታ ሰዎች የሚሰሩት ነው። ብዙ ያለፋል፣ ተመልካች ለማገኘት እጅግ በርካታ መራመድ አለባችሁ። እንዳያችሁት አገራችን ላይ የእንግሊዝኛ ቋንቋ መምህሮች እንኳን እጅግ በርካታ ተመልካቾች አላቸው የአማርኛ ቋንቋ ደግሞ እያስተማሩ እጅግ በርካታ ተመልካቾችን ያፈሩ በርካታ ቻናሎች አሉ የኦሮምኛ ቋንቋ እያስተማሩ ሌሎች ቋንቋዎችን እያስተማሩ እጅግ በርካታ ተመልካቾችን ያፈሩ በርካታ ሰዎች አሉ ብዙ ቻናሎችን መጥቀስ እንችላለን ማለት ነው የመጨረሻው ኒሽ ደግሞ አንቦክሲንግ ቪዲዮ መስራት ብዙ አይነት አንቦክሲንግ ቪዲዮዎች አሉ አንዱ ምናልባት እሱን ለመስራት ገንዘብ ሊያስፈልጋቸው ይችላል ማለትም እቃዎችን እየገዛችሁ ሊሆን ይችላል አንቦክስ የምታደርጉት ነገር ግን እንደዛ ብቻ ላይሆን ይችላል ሪቪው ማድረግ ትችላላችሁ ለምሳሌ የሆነ ካሜራ አለ። ያ ካሜራ ስለምን፣ እንዴት ይቀርጻል? በዓለም ላይ ያለው ዋጋ አሁን ላይ ስንት ነው? ኳሊቲው እንዴት ነው? አሪፍ ነው ወይስ መጥፎ ነው የሚለው ሪሰርች አደርጋችሁ ስለዛ ነገር ማውራት ወይም ደግሞ ስለ እቃዎች ማውራት ወይም እቃዎችን ማስተዋወቅ። ለምሳሌ እንዲህ ብላችሁ ልትገቡ ትችላላችሁ። ዛሬ የምናወራው ስለዚህ ካሜራ ነው። ይሄ ካሜራ እጅግ በርካታ ሰዎች ይፈልጉታል በዚህ በዚህ ምክንያት፣ ወይም ደግሞ ይሄ ካሜራ አይመከርም በዚህ በዚህ ምክንያት። እንደዚህ እንደዚህ አይነት ሀሳቦችን እያነሳችሁ በዚህ በአንቦክሲንግ ስር እጅግ በርካታ ስራዎችን መስራት ትችላላችሁ። ብዙ ቻናሎች ይህንን የሚሰሩ አሉ። ለምሳሌ አንድ ስልክ ሲለቀቅ ለምሳሌ ሳምሰንግ የሆነ አዲስ ስልክ ሲለቅ ይሄ ስልክ በተመለከተ አዳዲስ ሀሳቦች ትሰጣላችሁ ምክንያቱም ሰዎች ያንን ስልክ መግዛት ሲፈልጉ መጀመሪያ ዩቱብ ላይ የተለያዩ ቦታዎች ሰርች አድርገው ስፔኩን የተለያዩ ነገራቶችን ስለሚያዩ ማለት ነው። በእርግጠኝነት ከነዚህ ኒቾች እናንተ የሚቀላቸውን ኒች አግኝታቸዋል ብዬ አስባለሁ። እነዚህም በቂ አይደሉም የምትሉ ከሆነ ደግሞ ኮሜንት ላይ ያስቀምጡልን። ሌሎች ደግሞ እጅግ ከዚህ ቀላል የሆኑ ኒቾችን ይዤላችሁ የሚመጣ ይሆናል በቀላይ በቀጣይ ቪዲዮ ማለት ነው። ዩቱብ ላይ እንዴት አድርጋችሁ ስኬታማ መሆን እንደምችሉም ደግሞ በርካታ ቪዲዮችን ሰርተናል። ለጀማሪዎች ስፔሻሊ የሚገራቸው ደግሞ ቪዲዮዎችን ሰርተናል። እየገባችሁ ሁሉንም አገላብጧቸው የሚጠቅማቸው ነገር እጅግ በርካታ ነገር እንደምታገኙ ተስፋ አደርጋለሁ ማለት ነው። ታዲያ ለዚህ ቻናል አዲስ ከሆናቸው ቻናሉ ሰብስክራይብ ማድረግ እንዳደረሱ ቀጣይ በሌላ ቪዲዮ እንገናኛለን። እስከዚያው ድረስ ሰላም።